በሀገሪቱ የሚከናወኑ የንግድ እንቅስቃሴዎችና ሁለገብ የኢንዱስትሪ ልማቶችን የመሰሉ ግዙፍ የኢኮኖሚ ዘርፎችን በበላይነት የሚመራው የፊድሪ ንግድና ኢንዱስትሪ ሚኒስቴር የፌዴራል መንግስት የአስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1097 ህዝባር 2011 መሠረት የንግድ አሰራርና የግብይት ስርዓት የተሻለ ህጋዊና ዘመናዊ ለማድረግ ብሎም ውጤታማ የውጭ ንግድን ለመፍጠር እንዲሁም ከግብርና መር ወደ ኢንዱስትሪ መር የልማት አቅጣጫ ለመሸጋገር የተያዘውን ሀገራዊ ትልም እንዲሳካ በትጋት እየሰራ ይገኛል። ታዲያ ለዚህ ሀገራዊ የኢኮኖሚ እድገት እሁን መሆን ሚኒስቴር መስሪያ ቤቱ የንግዱ ተዋናዮችና ባለድርሻዎች ማለትም አምራቾች፣ የንግዱ ማህበረሰብ፣ ሸማቾችና የተለያዩ ተቋማት ከሚወጡት ወሳኝ ድርሻ ባሻገርም በራስ አቅም ውስጣዊ አቅምን ለማሳደግ በቁጥር 16 የሚደርሱ ተጠሪ ተቋማትን በማቋቋም እየሰራ ነው። ከሰሞኑም እነኚህ ተጠሪ ተቋማት የሴክተሩን የ10 ዓመት መሪ የልማት እቅድ ከማስፈጸም አኳያ በተጠናቀቀው የ2013 በጀት ዓመት የነበራቸውን የእቅድ ክንውንና የትግበራ ምዕራፍ ገምግሟል። ንግድና ኢንዱስትሪ ሚኒስቴር በወሳኝነት 16 ተጠሪ ተቋማት አሉት። የራሱ የሆነ ደግሞ የውስጥ አደረጃጀት ዳይሬክተሮች እና ጄኔራል ዳይሬክተሮች አሉት። ስራዎቹ ግን እነዚህ ሁሉ ተደምረው ሲታዩ በአራት ዘርፍ የሚታዩ ናቸው። የመጀመሪያው ስራ የንግድ ስርዓቱን የማዘመን በተለይም ከንግድ ምዝገባና ፈቃድ አገልግሎት ጀምሮ የንግድ ፈቃድ የማውጣት፣ ንግድ ፈቃድ የማደስ፣ ንግድ ፈቃድ ስም የመመዝገብ 19 አገልግሎቶችን እነዚህን ዘመናዊ እና ኦቶሜት የማድረግ ስራዎች ነበሩ። ዕቅድ ይዘን የነበረው እነዚህ በወሳኝነት የተሳኩበት ሁኔታ ነው ያለው። አንዱ ተግባር ይሄ ነው። በዚሁም አቀፍ ውስጥ የጥራት መሰረተ ልማት ተቋማት የሚባሉት ኤንኪዋይ ወይም ደግሞ ናሽናል ኳሊቲ ኢንፍራስትራክቸር የሚባሉት እንደ ደረጃዎች ኤጀንሲ ተስማሚነት ምዘና ድርጅት ብሔራዊ ስነልክ የኢትዮጵያ አክሬዲቴሽን ጽሕፈት ቤትን ይዞ የሚሰሩ ከጥራት ጋር የተያያዙ ዓለም አቀፍ ስታንዳርድ እና የገቢና ወጪ ምርቶቻችንና አገልግሎቶቻችን ደግሞ ዓለም አቀፍ ደረጃቸውን የጠበቁ እንዲሆኑ ከማድረግ አኳያ የሚሰሩ ስራዎች አንዱ ግብ ነው የነበረው። ሶስተኛው የማኑፋክቸሪንግ ኢንዱስትሪው ምርትና ምርታማነትን የመጨመር ምርቶቹ ደግሞ ጥራታቸውና አለም አቀፍ ደረጃቸውን የጠበቁ እንዲሆኑ የማድረግ ስራ ነው። በአምስተኛ ደረጃ እዚሁም አቀፍ ውስጥ የሆነው የወጪ ንግዳችንን በመጠንም በአይነትም የማስፋት እና የማሳደግ ይህን ግብ የማሳካት እነዚህ የነበሩ በእቅዶቻችን ላይ እነዚህ ተጣሪ ተቋሞቻችንን ጨምሮ ይዘን የምንሰራቸው ናቸው። በአዳማ ከተማ በተካሄደው በዚህ የውይይት መድረክ ላይ ተሳታፊ የነበሩ ተጠሪ ተቋማትም በበጀት ዓመቱ በንግድና ኢንዱስትሪ ዘርፍ እንደ ሀገር የማምረት አቅምና ዘመናዊ የንግድ ስርዓት እንዲፈጠር የበኩላቸውን እየተወጡ እንደሆነ የነገሩን ሲሆን በተለይም የአቅም ግንባታ ስልጠናና ቴክኒካል ድጋፍ እንዲሰጡ የተቋቋሙ ኢንስቲትዩቶችም በጥናትና ምርምር ብሎም ችግር ፈቺ መፍትሄዎችን በማመላከት በኩልም አበረታች ውጤቶች ተገኝተዋል ብለዋል። ሴክተሩ መሰረታዊ የምርምር የችግር ፈች ምርምር ጥናትና ዋና ስራዎቻችን ላይ ጥሩ ውጤቶች ያገኝንበት አመት ነው ከዚህ ረገድ አሁን ጨርሰን ወደ ህብረተሰቡ ያስተላለፍ ናቸው ሁለት ምርምሮች አሉን በሌላ መልኩ ደግሞ በተማሪዎቻችንም በሪሰርቸሮቻችን በጋራ ከኛም በሚማሩት በጣም ጥሩ አዳዲስ ናኖ ግኝቶችም እየተገኙ ይገኛሉ። ይሄ እንደ አገር በእኛ በኩል አሁን ይሄ ምንድን ነው ብለን ስናየው ናኖ ፓርቲክልስ ላይ ምርምር በማድረግ አሁን በቻይና የሚማር አንድ ተማሪም እንደዚሁ ጥሩ ውጤት ያመጣበት ሁኔታ ታይቷል። ምናልባትም ስላላለቀ ነው እንጂ ከፍተኛ የሆነ በአገርም ደረጃ ሪኮግናይዘብል የሚሆን ውጤት ይኖራል ብለን ተስፋ እናደርጋለን ሪሰርቹ በሂደት ላይ ስለሆነ ስለዚህ በእኛ እምነት የኬሚካልና የኮንስትራክሽን ግብዓቶች ኢንዱስትሪ ልማት ኢንስቲትዩት በዚህ ዓመት ትልቁ ሳክሰስ ብለን የምናስበው ሌላው የቅንጅት ስራዎቻችን ነው። ከዩኒቨርሲቲዎች ጋር፣ ከምርምር ማዕከላት ጋር፣ ከክልል ቢሮዎች ጋር፣ ከክልል ቲቤቶች ጋር የጋራ የቅንጅት ስራ እና ሴክተርያል ማዕድንና ፔትሮሊየም ሚኒስቴር ጋር እንደዚሁም ከዘርፍ ማህበራት ጋር ውጤታማ ቅንጅት ስራዎችን ሰርተናል ብዬ አምናለሁ። ከሁሉም በላይ ለእኛ በምርምር ስራ ሂደታችን ላይ አፋር የሚገኘውን የፕሮሶፕስ ጁሊ ፍሎራ ወይንም በአካባቢው ወያኔ እየተባለ የሚጠራ ዛፍ በመሰረታዊነቱ ለአካባቢው ህብረተሰብና ለአርሶ ለአርብቶ አደሩ ትልቅ ችግር የፈጠረ ያንንን ወደ ኢነርጂ ዩዝ እንዲውል የጀመርነውን ፕሮጀክት በአሁኑ ሰዓት ወደ ሃይር ሌቭል ወይንም የሚያስፈልጉ ማሽነሪዎችን እንጨቱን ከስሩ ነቅሎ እንደገና እንዳይባዛ የሚያደርግ ዲሩተር ማሽኖችን ሃርቨስተሮችን፣ ቤለሮችን እንደገና ደግሞ ያንኑን ለስሚንቶ ለማቃጠል በሚመች መልኩ የኢነርጂ ኤፊሽንሲ ላይ ያደረግናቸው ጥናቶችን ኮንክሪታይዝ አድርገን የአርብቶ አደር አካባቢ ህብረተሰብ በጥናቱ መሰረታዊ የሆነ ሶሉሽን እንዲያገኝ ጥረት እያደረግን ያለው፣ ውጤታማ ሪሰርቾችም አሉን። ስለዚህ በኢንስቲትዩቱ 2013 በጣም ውጤታማ ስራ የሰራንበት አመት ነው ማለት ይቻላል። ባለፈው በጀት አመት ካቀርነው እቅድ አንጻር ወደ 72% አካባቢ ማለትም ወደ 218 ሚሊዮን ዩኤስ ዶላር እናመጣለን ብለን ያሰብ ነው ያስገኘ ነው ግን ወደ 152 53 ሚሊዮን አካባቢ ነው። ይሄ አጠቃላይ ሲታይ ወደ 72 ሚሊዮን አካባቢ ነው የሚታየው። ይሄ አጠቃላይ ከወጪ ንግድ ጋር ተያይዘው ነው ኤክስፖርቱ ጋር ተያይዘው ነው። ግን ሌሎች የሰራናቸው ቤዚክስ ስራዎች አሉ። እዚህ ላይ ለመድረስ የምንሰራቸው ስራዎች አሉ። እንደ ተቋም የምንሰራቸው ቅድም ያልኩት አሁን የቴክኒክ ድጋፍ እና የማማከር አገልግሎት ቢያንስ ለ60 ለ98 ፋብሪካዎች ድጋፎችን አድርገናል። ይሄ ማለት ምን ማለት ነው? ቅድም እንዳልኩት የቴክኒክ ድጋፍና ማማከርን በሁለት መልኩ ነው የምናየው። በተለይ ከማማከር ጋር ተያይዞ ኢንዱስትሪ ፓርክ ውስጥ ያሉ ፋብሪካዎች ይሄ የግብዓት ምር ምርታ ኢንፑት አውትፑት ኮፊሺየንት የምንለው ነገር አለ። እሱ ከውጭ ሲያስገቡ ፍሪ ዲዩቲ ስለሚያስገቡ በኋላ ላይ ሪኮንሲሌሽን ሲሰራ ያስገቡትና ወደ ውጭ ያስወጡት ባላንስ ነው ወይስ አይደለም የሚለውን የምንሰራው ከዚህ የግብአት ምጣኔ ሰርተን ነው። ስለዚህ እሱን ለመስራት ብዙ ስራዎችን እንሰራለን። ከዛ በዘለለ የአቅም ግንባታ ስልጠናዎችን እንሰጣለን፣ ለፋብሪካዎችም ለፋብሪካዎቹ የሰው ኃይል ለሚያመርቱ ቴክኒክና ሙያ ተቋማትም ከዛ ውጭ ደግሞ በየክልሉ ላሉ ድጋፍ ሰጪ ተቋማት ስልጠናዎችን እንሰጣለን። ከዚህ አንጻር በበጀት ዓመቱ ላይ ወደ 1400 አካባቢ ለሚሆኑ ባለሙያዎችም ድጋፍ ሰጪ ኤክስፐርቶችም ስልጠና ተሰጥቷል። ከዚህ በዘለለ እንደ ማንተ በአንድ ሲሰጠን ትልቁ ነገር የጥናትና ችግር ፈቺ የጥናት ስራዎችን የምርት ልማት ስራዎችን መስራት ነው። ሶ በ2013 በጀት ዓመት የሰራነው ከችግር ፈቺ ጥናት አንጻር ያቀርነው 17 ስራዎችን ከችግር ተነስተን ችግር የሚፈታ ጥናት እናካሄዳለን ብለን ያሰብነው ከዚህ አንጻር የፈጸምነው 14 ነው። ከ17 14 ፈጽመናል ማለት ነው። ከዛ ውጭ ሌላኛው ይሄ ዘርፍ መምራት ካለበት ቢያንስ የምርት ልማት ስራዎች ቴክኖሎጂዎች በሀገር ውስጥ ማምረት መቻል አለባቸው። ሶ የኛ ዘርፍ እንደሚታወቀው ከሰፕላይ ቼን ጽንሰ ሀሳብ አንጻር ፍሮም ፋርም ቱ ፋሽን በሚል ኮንሰፕት ነው፣ ከእርሻ እስከ ፋሽን እስከ ገበያ ድረስ የሚለውን ጽንሰ ሀሳብ ይዘን ስለምንሄድ። እንደዛ ከሆነ ደግሞ ቤዚካሊ መሆን ያለበት ይሄ ዘርፍ መመራት ያለበት በምርት ልማት ስራዎች መመራት አለበት ብለን ተነስተናል። ስለዚህ በዛ መሰረት የተለያዩ የምርት ልማት ስራዎችን ሰርተናል። ለማሳያነት ወደ 35 የሚደርሱ የተለያዩ ዲዛይኖችን ሰርተን በቤት ውስጥ ቴስት አድርገን፣ ስለዚህ ለኮመርሻላይዜሽን ከተለያዩ ፋብሪካዎች ጋር እየሰራን ያለነው እና ይሄ አንድ ትልቁ ነገር ነው። ከዚህ ባሻገርም አሁን ላይ በግንባታ ግብዓቶች፣ በጎማ ምርት፣ በኬሚካል ውጤቶችና ቴክስታይል ወይም ጋርመንት ላይ እንደ ሀገር መሰል አበረታች ውጤቶች የተገኙ ሲሆን ይህም ውጤት ተጠሪ ተቋማቱ ከሚኒስቴር መስሪያ ቤቱ ጋር በፈጠሩ ጠንካራ የቅንጅት ስራ የመጣ ነው ሲሉ ነግረውናል። ሚኒስትር መስሪያ ቤቱ ያው ለኛ በዋናነት የበላይ መስሪያ ቤት እንደመሆኑ መጠን፣ እቅዶቻችንን ስራዎቻችንን በጋራ የመገምገም አሁንም እንደምንሰራው አዘ ሴም ታይም ደግሞ የሪሰርች አቅጣጫችን ችግር ፈች ምርምር ላይ እንዲሄድ በማድረግ ረገድ፣ እንደዚሁም ደግሞ የገበያና ግብይት ስራቸው አድጎ ኢንዱስትሪዎች ተወዳዳሪ ምርት እንዲያመርቱ በማድረግ ሂደት ላይ ክቡር ሚኒስትሩም ክቡራን ሚኒስትር ዴታዎችም በጣም በቅርበት በጣም በተቀናጀ ነው የምንሰራው። ከዚህ ረገድ እስከ ፋብሪካ ወርዶ ችግሮችን በጋራ የለየነውን ስናይ በቅርበት የማየት በተለይ የ2013 ዩኒክ የሆነ የክትትል የግምገማና የግብረ መልስ አመት ነበር ብዬ እወስዳለሁ። ክቡር አቶ መላኩ በጣም በዚህ ጉዳይ ጠንካራ ናቸው። ስለዚህ በብዙ መልኩ ክልሎችንና እኛንን በማስተሳሰር ራሱ የዋናው የሚኒስትሪው ሮል ላይ የማስተሳሰር ስራው ላይ ያለው ሮሉ ትልቅ ነው። ስለዚህ ክልሎችን ከፌዴራል የአቅም ግንባታ ስርዓት ውስጥ የኛ ዋናው ስራ አቅም ግንባታ መስራት ነው ስለዚህ እንድንቀናጀ የማድረግ ስራቸው ላይ በጣም ውጤታማ ነገር ሰርተዋል ብዬ አምናለሁ። እንደ ተጠሪ ተቋም መሆናችን ከሚኒስቴር መስሪያ ቤታችን ጋር ያለው ግንኙነት ጥሩ ነው የሚል ግምገማ ነው ያለን። ይሄን ሊያስብል የሚችልበት ዋናው ምክንያት ምንድነው? እሱ በበጀት ዓመቱ በተለይ ከኤክስፖርትና መደበኛ ስራዎች ጋር ተያይዞ በየወሩ እንገናኛለን እንገማገማለን ያሉ ስራዎችን እናሳይ እና በጋራ እንገመግማለን። ይሄ አሁን ትልቅ ስኬት በተለይ አሁን ታይቶ የማይታወቅ እንዳጠቃላይ እንደ ንግድና ኢንዱስትሪ ወይ ደግሞ እንደ ሀገርም 41 ቢሊዮን ዩኤስዲ ታቅዶ 36 ቢሊዮን የመጣበት ዋናው ምክንያት ምንድነው? እሱ ከአንድ ማዕከል በጋራ ሆኖ ተናቦ መስራትን ያሳያል። ይህ ግንኙነታችን ጥሩ ነው የሚል ማሳያ አለን። ከዛ ውጪ ችግሮች ሲፈጠሩ ወይ ደግሞ ፋብሪካዎች ጋር ችግሮች ሲኖሩ ከኛ አቅም በላይ የሆኑትን ወደ ሚኒስቴር መስሪያ ቤቱን እናቀርባለን። ሚኒስቴር መስሪያ ቤቱ በራሱ አቅም የሚፈታውን ይፈታል። ከዛ ውጪ ደግሞ ወደ ጠቅላይ ሚኒስትር ጽሕፈት ቤት የሚያደርስበት ከዛም አልፎ ደግሞ ማክሮ ቲም አለ፣ የኤክስፖርት አስተባባሪ ኮሚቴ የሚባለው እዛ ድረስ የሚያደርስበት ሁኔታ አለ። ስለዚህ ይሄ ሃራርኪ በመሀላችን ላይ የተሻለ ግንኙነት አለ፣ ስራዎችንም ለማሸነፍ አስችሎናል የሚል እምነት አለን። እኛ የመጀመሪያ ከተጠሪ ተቋማት ጋር እያንዳንዱ ተጠሪ ተቋም እቅድ አቅዶ ከሚኒስቴር መስሪያ ቤቱ ጋር አላይን ማድረጉ እየተገመገመ ቆይቷል። አሁን ባለው ሁኔታ እቅዶቹ ስማርት መሆናቸው እንዲረጋግጥ እያደረግን ያለ ነው። እቅዱ ዝርዝር መሆን አለበት፣ የሚለካ መሆን ያለበት፣ መዳረሻ ግን ሊኖረው ይገባል፣ በታይም የተገደበ መሆን አለበት። የሀገሪቱን የአስር ዓመት ፍኖተ ካርታ እቅድ ደግሞ ሊያሳካው የሚችል መንገድ መቀመጡን ይህንን የጋራ መግባባት ደርሰናል። 2014 ላይ ያለው በዚህ ደረጃ ከነሱ ጋር ከአመራሩ ጋር የመጀመሪያው ለአንድ ዕቅድ መሳካት ማቀድም ያለበት አመራር ነው። አመራሩ እንዲያቀል ለማድረግ ጥረት አድርገናል። በእኛም ተቋም በተጠሪ ተቋማትም ባለቤት እንዲሆን የማድረግ ነው። መጨረሻ ላይ ደግሞ ባለሙያዎች ጋርና በየደረጃው ደግሞ መግባባት እንዲፈጥሩ እና ይህም ደግሞ ጥሩ የሰሩ የሚበረታቱበት፣ ጥሩ ያልሰሩ ደግሞ ተጠያቂ የሆኑበት የቅድ ዲሲፕሊን እንዲከበር ለማድረግ በሚያስችል መንገድ ውይይት እያደረግን ቆይተናል። አሁንም የደረስንበት መደምደሚያ ይሄ ነው። ወሳኝ የሚባሉት የማኑፋክቸሪንግ ኢንዱስትሪው የንግድና ኢንዱስትሪ ሚኒስቴር የንግድ ስርዓቱን በማዘመንም ማኑፋክቸሪንግ ኢንዱስትሪውን በማስፋፋትም ይህን ለማሳካት ደግሞ የጥናትና ምርምር ስራዎች ጭምር መሰራት አለባቸው። የኢንዱስትሪ ኤክስቴንሽን አገልግሎት ስራም አለ። በዚህ ደረጃ የራሳችን አስተዋጽኦ ለማድረግ በተለይም ደግሞ የማኑፋክቸሪንግ ኢንዱስትሪው የሀገራችን ጂዲፒ ድርሻ ጉልህ ሚና እንዲጫወት በማድረግ በኩል የተሻለ መግባባት ደርሰናል። ይህንን ደግሞ ባለማቋረጥ እየገመገምን ክትትል እያደረግን እንደምንቀጥል፣ ተጠሪ ተቋማት ደግሞ እስከታች ድረስ ያለውን ደግሞ ክትትል፣ ድጋፍ፣ ቁጥጥር እያደረጉ የአቅም ግንባታ ስራዎቻችን ደግሞ በተሳለጠ መንገድ እንዲሄዱ የሚያደርግ መንገድ መግባባት ደርሰናል። ይህንን ደግሞ ተፈጻሚ እንዲሆን ትኩረት አድርገን እንሰራለን። ሌላው በመድረኩ ትልቅ ትኩረት የተቸረው ጉዳይ ኢትዮጵያ እንደ ሀገር ለተያዘችው ለዋላዊነት የማስጠበቅና ሕግን የማስከበር እርምጃ የፌዴሪ ንግድና ኢንዱስትሪ ሚኒስቴር እንዲሁም ተጠሪ ተቋማቱ አመራሮችና ሰራተኞች እንደ ሁልጊዜው ለሀገር መከላከያ ሰራዊትና ለክልል የጸጥታ ኃይሎች ያላቸውን ሙሉ ድጋፍ ያሳዩበት ነበር። አገራችን ክቡር ጠቅላይ ሚኒስትራችን በክረምቱ በጎ ስራዎችን ከችግኝ ተከላ ጀምሮ እስከ የደከሙ በእድሜያቸው በህይወታቸው ብዙ አገራችንን አገልግለው አሁን ችግር ላይ የወደቁ መኖሪያቸው ያልተመቸ ቤቶችን በማደስ ረገድ እንድንሰራ ጭምር አቅጣጫ አስቀምጠዋል። ችግኝ ተከላችንና የቤቶች ግንባታ ጥሩ እየሄደ ነው። በእኛ እምነት እንደ ሚኒስትሪ ከአርባ የማያንሱ ቤቶች ከሀያ ዘጠኝ የማያንሱ ሱቆች። ምክንያቱም ቤታቸውን አድሰን መውጣት በቂ አይደለም ብለን ነው የምናምነው እኛ። ምንም የሚበሉት የሚጠጡት የሌላቸው ደካሞች አሉ። ስለዚህ የሆነ መስራት የሚችሉበት ትንንሽ ነገሮችን ደግሞ ልጆቻቸውንም ጭምር በማስተማርም አንድ መፍትሔ ሰጥተን እንወጣለን ብለን አቀናጅተን እየሰራን ነው ያለው። ሁለተኛ በኮንሶም እንደዚሁ እንደ መንግሥት በተሰጠን አቅጣጫ መሰረት እየሰራን ያለናቸው ቤቶች አሉን። በኮንሶም እንደዚሁም ትምህርት ቤቶችንም እያደስን ያለው ሪያሊቲ አለ። ከመከላከያ ሰራዊት ረገድ የህልምና ጉዳይ በእኛ እምነት እኛ ደሞዝ መስጠት ደም መስጠት እነዚህ ነገሮች እናረጋል። ነገር ግን መከላከያን መደገፍ ያለብን ከልብ በውለንተናይ አእምሮ ጭምር ከመንፈሳችን ጭምር ነው። ከውስጣችን ጭምር ነው። ስለዚህ መከላከያ በአሁኑ ሰዓት የምናደርገው ድጋፍ ሪሊ የአገር የህልውና ጉዳይ ብቻ ሳይሆን ዛሬ ህዝባችን በአንድ ቀን ስለ ራሱ ስለ ልጆቹ ብዙ ዓመታትን አስቦ ያጠራቀመውን ቅርስና ልጆቹን ህይወቱን እያጣ ይሄ በእያንዳንዱ ቤተሰብ ይሄ ችግር የገጠመው የትግራይ ቤተሰብም ይሁን የአማራው ቤተሰብም ይሁን ይሄ ጦርነት የሚደረግባቸው የተለያዩ የምዕራብ አካባቢዎችም ይሆኑ እንደ ህዝብ በጣም ይሰማናል። ስለዚህ ጦርነቱ እንዲያጥር እንፈልጋለን። ሁሉም ወደዚህ አእምሮ ተመልሶ፣ ወደ መልካም አስተሳሰብ ተመልሶ ጠቅላይ ሚኒስትሩ እንደሚሉት መወያየት ብቻል ህዝቡም መወያየት ቢችል ጥሩ ነው ብለን እናምናለን። በእኛ እምነት እንደ ኢንስቲትዩት ምን ጸልየውም ምን ጥራውም ለዛ ነው ወንጀልን እየሰራ ያለ አካልን መንግስት መከላከል አለበት። ስለዚህ ይሄ የመከላከል ስራው በጥንካሬ እንዲያልቅ የምንችለው ሁሉ እያደረግን ነው። ያው መከላከያ ሰራዊታችንን የመደገፍ ስራ ባለፈው በጋ ላይም የእኛ ተቋም እንደ ሌሎች ተቋማት ድጋፉን ገልጿል። ድምጹን ለመከላከያ ሰራዊት ድጋፍ አሰምቷል። ለመከላከያ ሰራዊት ድጋፍ የሚሆን ገንዘብ መዋጮም አድርጎ በተቋሙ ባለው የሰው ኃይል ልክና በአቅሙ ልክ ድጋፍ አድርጓል። አሁንም ከመከላከያ ሰራዊት ጎን ነው የሚሆነው የሚቆመው ተቋማችን። እኛ ምናምነው አገር ሲኖር ነው ሁሉም ነገር የሚኖረው የሚል እምነት አለ። ይሄ ከሆነ ደግሞ ትንሹን ነገር የምናደርገው ደም ልገሳና ካለን ደሞዝ ላይ ቢያንስ ይወር አስገብተን ድጋፍ ማድረግ አለብን የሚል እምነት አለ። ስለዚህ በዚህ መሰረት ከሰራተኞች ጋር ከመካከለኛ አመራር ጋር አፕሮች አድርገናል። አሁን ከዚህ ስንመለስ አጠቃላይ መላይ ሰራተኞቻችንን አግኝተን ውይይት አድርገን አጠቃላይ የሚፈለገውን ነገር ድጋፍ ለማድረግ በዝግጅት ላይ ነው ያለ ነው። የቀረበውን ጥሪ ተገቢም ነው እንቀበላለን። አሁን ያለንበት ሁኔታ የመከላከያ ሰራዊታችን ችግር ብቻ ሳይሆን እንደ ሀገር የህልውና አደጋ ውስጥ ነው ያለነው። ይህን የህልውና ዘመቻ መንግስታችን እያካሄደ ነው ያለ። የህልውና ዘመቻውን ለማካሄድ ደግሞ እንደ ሀገር ሁላችንም ባለቤት ሆናል። ሁላችንም የዚህ ሀገር ባለቤቶች፣ አንዱ ባለቤት የሆነ ሌላው ባለቤት ያልሆነ ሳይሆን ሁሉም ባለቤት ነው። ባለቤት ደግሞ እንደ ባለቤት መንቀሳቀስ አለበት። የመጀመሪያው እንደ ንግድና ኢንደስትሪ ሚኒስቴር የመጀመሪያው ያደረግነው ከሰራተኞቻችን ጋር ውይይት አድርገናል በሚገባ ተግባብቶ የወር ደሞዙን ሙሉ ወር ደሞዙን ለግሷል። በሌላ መንገድ ደም ለግሷል። አሁንም በተከታታይ ያለ ማቋረጥ ሰራዊቱን እንደሚደግፍ የጋራ መግባባት ደርሰናል። ተጠሪ ተቋማት በተመሳሳይ ሁኔታ ይህን እያደረጉ ነው ያለ የተወሰኑ ተጠሪ ተቋማት ያልወሰኑ አሉ። ሙሉ በሙሉ ደምም እንደሚለግሱ፣ በወር ደሞዛቸውን እንደሚያዋጡ ስለተግባባን ይህ ማያቋረጥ ስራ የምሰራው ነው የሚሆነው። ይሄ የህልውና ዘመቻ ውስጥ በገንዘብና ደም በመለገስ ብቻ ሳይሆን ከዛ ያለፈና የተሻገረ ስራ እንደምንሰራ ነው መግባባት የድረስ ነው። ይሄ ድል እስከምናደርግ ድረስ አገራችን ከሚበትን ከውስጥ በአንዳንድ ከታሪካዊ ጠላቶቻችንን ጭምር ተሰልፈው የመጡበት ወረራ ስለሆነ ይህንን ለመመከት የሚያስችል ዝግጅትም ቁርጠኝነቱም አለ። ይሄ ደግሞ ተጠናክሮ የሚቀጥል ነው የሚሆነው። በቀጣይም ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ በያዝነው የ2014 በጀት ዓመት ከዕለት ወደ ዕለት በትልቁ የዜጋው ምሬት እየሆነ የመጣውን የዋጋ ግሽበትና እሱን ተከትሎ የተከሰተውን የኑሮ ውድነት ፈር ለማስያዝ ትኩረት ተሰጥቶበት ይሰራል ተብሏል። ትኩረት አድርገን እንሰራዋለን ብለን 2014 ላይ እያነሳ ነው። ከኑሮ ውድነትና ከዋጋ ግሽበት ጋር የተያዘው ነው። በዚህ ደረጃ 2013 ላይ ርብርብ ስናደርግበት ነው የቆየነው። የዋጋ ግሽበትና የኑሮ ውድነት ሁለቱ አንድና ያው ናቸው። በዚህ ደረጃ ከሚመለከታቸው አካላት ጋር ጉዳዩ ማክሮ ኢኮኖሚው ማኔጅ ከሚያደርጉም ጋር ጭምር ውይይት እያደረግንበት የእኛ ስራ ወስደን ደግሞ ለመስራት ጥረት አድርገናል። በዚህ ደረጃ ሕግ የማስከበር በኩል ከፍተኛ የሆነ እርምጃ ሲወሰድ ቆይቷል። ወደ 72 የሚሆኑ ነጋዴዎች ላይ የጽሁፍ ማስጠንቀቂያ እንዲሰጥ ተደርጓል። 1230 የሚሆኑ ደግሞ የንግድ ፈቃዳቸው ተሰርዘዋል፣ ሙሉ በሙሉ እንዳይሰሩ። ከ300 በላይ የሚሆኑ ደግሞ የንግድ ፈቃዳቸው የታገደባቸው አሉ። እንዲሁም ደግሞ በምርት መከዘን፣ ማከማቸት እና በሌሎች ህገወጥ ስራ ከባድም ነገር ጋር በመቀላቀል ወደ 95 ነጥብ 5 ሚሊዮን ብር የሚሆን ተሸጦ ለመንግስት ገቢ ሆኗል። ወደ 12 ነጥብ 8 ሚሊዮን ብር ደግሞ ለፍርድ ቤት ቀርበው የተቀጡ አሉ። ይሄ ለማስተማሪያ እንዲሆን የተደረገ ነው። 2014 ላይ ግን የኑሮ ውድነትና ዋጋ ግሽበት የህልውና ጉዳይ አድርገን እንደምንሰራ በእቅዳችን አካተን ይዘናል። ይህን እቅድ ለማሳካት ግን ሁሉም ባለድርሻ አካላ ሚዲያን ጨምሮ እንቅስቃሴ ማድረግ አለብን፣ መተባበር አለብን። ይሄ የሁላችን ጠላት ነው። አሁን ምንም አይነት ምክንያት ሳይኖረው ዋጋ ጭማሪ እያደረገ ያለው የንግዱ ማህበረሰብ አብዛኛው በጥሩ ሁኔታ እየተንቀሳቀሰ ያለ ቢሆንም አሁን የሀገር ጠላት ነው። በሀገር ጠላት ላይ ልክ አሁን ወረራ እንደሚያካሂድብን አይነት ምንም አይነት ኢኮኖሚያዊ ምክንያት ሳይኖር ህብረተሰቡን በሚያስጨንቅ መንገድ እያደረገ ያለውን በጋራ መዋጋት፣ በጋራ ማስተካከል፣ በጋራ መምከር አለብን። የኑሮ ውድነትና የዋጋ ግሽበት ደግሞ እንዲስተካከል ሁላችንም የበኩላችን አስተዋጽኦ ማድረግ ይኖርብናል የሚል መልእክት ነው ያለን።